ልቤ ላይ ስብራት አለ። በቃል ተሰብሬ ሊሆን ይችላል። ወደ ኋላ ትንሽ ጠጋ ብልልህ ከነዛ አመታት ቤተ ክርስቲያን ተደጋጋሚ ኔ ላይ ደብዳቤ የምጽፍበት መድረክ ላይ ትናገራለህ። ያለ ጭድ የተመረጋችሁ ናችሁ አልከን ተብዬ ጅባ የሚያክል ደብዳቤ ተጽፎብኝ ለጥበቃ ተሰጥቶኝ ማለት ነው። አታስፈልግም ተብያል። ዩዚ እቺ ምላስ እውነትን ምታወራ ምላስ ኢሞሽናል ስቴትን ሰማይ ያስነክቻ። አልናገርም እግዚአብሔር እስከሚያውቅ እና ቸርች ፖለቲክስ የግለሰቦች ሚስ አንደርስታንዲንግ፣ ኢኮኖሚካል ዳሜጅ፣ መንፈሳዊ ውጊያ አሁን እዚህ መካከል ያላችሁ አይኔ አየር ላይ እንደከረምኩ ነው የኖርኩት። ዛሬ ለረፍት ነው እዚህ የመጣሁት የምትሉ የላቸው የ ሀብ ሳምቲንግ ክራይ ቤት ውሃ ቢል ምናምን የሚባለው በለው። ከፋይናንሽል እንትን ጀምሮ እስከ መንፈሳዊ ነገር የሚያታግል ነገራል። ይሄ ዞሮ ዞሮ የት አካባቢ ይደርሳል ካልክ ጭንቀት። ነገ ምን ይመጣ ይሆን? እንዴት አልፎ ይሆን? ይህንንስ ደግሞ በምን ደፍነው ይሆን? የሚሉ በማዳበሪያ ጠቅጥቀህ ልትሞላቸው የምችል ጥያቄዎች ይመላለሱበታል። ዘመን ዘመንን በተካ ቁጥር ማለት ነው። እና እውነት ለመናገር ላየን ላየን ሳይሆን ልቤን የሚነካ አድሬስ የሚያደርገኝ እግዚአብሔር ነው። ምክንያቱም ብዙ ጊዜ የተጠራጠርነውን ስድብ ከኛ ሊያረቅ የሚችለው እግዚአብሔር ብቻል። ለምሳሌ የፈራኸው የቤት ሰው ኤሊዘር አይወርስህም ያለው እግዚአብሔር ነው። የጎረቤቱ ሰው አይደል። የት አምላክ ነው መጥቶ የአብርሃምን የዘመናት ጥያቄ ልጅ አሰጠኝ ወይ የሚል ልወረስ ነው ወይ የሚል የልቡን ጥያቄ ሹክሹክታውን ሰምቶ ሊመልስ የሚችል ያህዌ ኤልሻዳይ እግዚአብሔር ነው። እንዲህ እንኳን እያወራሁኝ ብዙዎቻችን አሁን እየተነካን ብዙዎቻችን እየተዳሰስን ነው፣ እና ልቤን የሚነካ ጥሻውን ማለት በጣም ብዙ ጆ፣ እዚህ ጋር ቁምሳጥን አለ፣ እዚህ ጋር በርሜላ አለ፣ እዛ ጋር ጎማ አለ። ልብ ውስጥ የሌለ ነገር የለ። ምኑን ከምኑ ጠቅሰ፣ ሁሉ ነገር ሰው አእምሮ ወስዳል። ያንን ሁሉ አልፎ አድሬስ ሊያደርግ የሚችል እጁ ረዥም ለማዳን እጁ ያላጠረች እግዚአብሔር ነው። እሱን አምላኬን ነው የሚገልጥልኝ ልውል ጌታዬን። ድርሰት አይደለም፣ ድርሰት አይደለም። አይተው ከሆነ ኮ ፓ የሚያስተኛ አይደለም ግጥሙ። ወይን የዚህ ጋር የተጠቀመው ሰምና ወርቅ ልትለ አይችልም። በግልጽ ነው የተናዘዝኩት። በቃ ዳሰኛ፣ በቃ እንደዚህ ንካኛ፣ ተቀይረ ይቀራለሁ። የአራት መቶ ሰላሳ ዓመት ጋይስ፣ የአራት መቶ ሰላሳ ዓመት የእስራኤል መከራ ወደ ግብጽ በሮ በወረደው በአንዱ አምላክ ወደ ግብጽ ሊያድናቸው በወረደ አምላክ አንድ ድምፅ ነው ያሰማው፣ እግዚአብሔር ሕዝቤ ልቀቅ በሚል። ከዛ በኋላ ግብጽ መተራመስ ጀመረች። እግዚአብሔር በችግራችን ላይ መድኃኒቱን ሲገልጥ እስከ መጨረሻው ነው ሊፈውሰን የሚችለውና፣ ዘመናት የቆጠረን ነገር እግዚአብሔር ኦቨርናይት ማስተካከል ይችላል። ሰው ለእኔ ድርሰት አይደለም ጆዬ፣ በቃ ይነካኛል፣ ይነዝረኛል እያንዳንዱን የአካላትኝ ሴራ ሁሉ ይነካቸዋል። ታሪኬን ወደ ኋላ አጠንጥናለሁ። አቤት ያ እንዳለ ያ ያ የተገፋው ያ ማንም የማይፈልገው አንድ ብስኩት ሊጋብዘው እንኳን ሰው የማይፈልገውን ያን ሰው ጌታ አምላክ አንዴ ዳስ ሰው እወዳለሁ ንጻ ብሎ ማለት ይሄ ነው መዝሙሩ ለእኔ እግዚአብሔር የተባረከ እግዚአብሔር ትልቅ ነው፣ ምስጋናውን ብዙ ነው። ላይፍ ኢዜ ጆርሜ እላለሁ እና ላይፍ ኢዜ ጆርሜ ወደ ክርስቶስ ፍጹም ሙላት እሱን በመምሰል ጉዞ ላይ ነን ያለ ነው ክርስትና ማለት ነው። ግን እንዳልከው ብዙ ላንድ እስኬፖች፣ አንዳንዴ የምትገምታቸው፣ አንዳንዴ የማትገምታቸው፣ አንዳንዴ የምጠብቃቸው፣ አንዳንዴ ሰርፕራይዝ የሚያደርጉ ይገጥማል። ይገጥማል እና ብዙ ሰዎች ሌክቸር ሊያደረጉ እንደሚሞክሩት ላይፍ አልጋ ባልጋ አይደለም። ሰ ጆርኒ ስታግኔት ስቴሽነሪ አይደለም። ጆርኒ እና ጆርኒ ካለ ደግሞ የተለያየ ላንድስኬፕ፣ አንዳንድ ተራራ፣ ንድ የሸለቆ በተለያየ መልክ የሚገለጡ ማለት ነውና። ነገር ግን የህይወታችንን ጉዞዎች እና ገጠመኞች ሁሉ በማስተማር በትምህርት አሰልጥኖን ከፊታችን ላለው ለሌላ ሁኔታ በተሻለ ማንነት አስተምሮን እያስመረቀ መዝሙር አስቀብሎን የሚያወጣ እግዚአብሔር የተባረክ ይሆን። ወደ መዝሙር የሚቀይር እና አልተጎዳም፣ አተረፍክ እንጂ ይሄን ዝማሬ ይዘህ ከዚያ ሁኔታ ወጣ። ፒፕል ሜንት ኦር ደ ኢነሚ ሜንት ቱ ሃርም ዩ ጠላት አንተን ሊጎዳህ ብሎ ብዙ ነገር አመጣ። እግዚአብሔር ግን ዝማሬ ሰጠ።